ማንኛውም ሴት አሁን የጀመረችው የፍቅር ግንኙነት ያማረ እንዲሆን የሰመረ እንዲሆን ትፈልጋለች። ምክንያቱም ጊዜዋን እድሜዋን ሙሉ ነገሯን የምትሰጥለት ጉዳይ ስለሆነ ነገር ግን አንድ ነገር አይምሯ ላይ ይመጣል። በእውነት አሁን የያዝኩት የፍቅር አጋር በሙሉ ልቡ ነው ከኔ ጋር ያለው በሙሉ ጊዜው ነው በሙሉ ትኩረቱ ነው ለኔ ሰጥቶኝ ከኔ ጋር እየሄደ ያለው የሚለው ጥያቄ አይምሯ ላይ ይመጣል። ይህን እርግጠኛ ካልሆንሽ የጀመርሽው የፍቅር ግንኙነት ይዝለቅ አይዝለቅ ጥያቄ ስለሚፈጥርብሽ ነው። ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። አንዳንድ ወንዶች ከአንቺ ጋር የሚሆኑት ከአንቺ የተሻለ ሴት ወይም ደግሞ ሰው እስኪያገኙ ብቻ ነው። ነገር ግን የተሻለ ነው የሚሉት ሰው ከነሱ እንጂ ከአንቺ በፍጹም አይሻልም። ምክንያቱ ምንድን ነው ካልሽኝ፣ አንቺ ሁሌም ልዩ የሆንሽ ሴት ነሽ። አዎ ልክ ነሽ። አንቺ የተለየሽ ሴት ነሽ፣ በተለይ ደግሞ አስመሳይ ከሚባሉ ሴቶች የተለየሽ ሴት አንቺ የምትወጂ ወንድ የምትዋደዱ ወንድ ከዚያ በኋላ ደግሞ ልቡ ወደ ሌላ ማዘንበሉ ወይም ደግሞ አይኑን ሌላዋ ሴት ላይ ማሳረፉን የምታውቂባቸው ምልክቶች እንመለከታለን። አሁን የምንነጋገርባቸውን ነገሮች በተግባር ላይ ካዋልሽ ከዚህ በኋላ ወንዶች አይሸውዱሽም። ከዚህ በፊት ተሸውደሽ ተታለሽ ጊዜሽን እድሜሽን አጋጥለሽ ሊሆን ይችላል። ያተረፍሽው ንዴትና የልብ ህመምን ሊሆን ይችላል። ከዚህ ሰዓት በኋላ ግን አሁን የምንጠቅሳቸውን ነገሮች በትክክል የምትተገብሪ ከሆነ ወንዶች አይሸውዱሽም። ፍቅር የብልጣ ብልጥነት ጨዋታ ስላልሆነ በሲሪየስሊ ልንይዘው የሚገባ ጉዳይ ስለሆነ ልናሳድገው፣ ልንንከባከበው ከዚያም በኋላ ደግሞ አሳድገን ትዳርብ ወደሚባለው ደረጃ ልናደርሰው የሚገባ ነገር ስለሆነ ነው። ማንኛውም ሴት አሁን የጀመረችው የፍቅር ግንኙነት ያማረ እንዲሆን የሰመረ እንዲሆን ትፈልጋለች። ጊዜዋን እድሜዋን፣ ሙሉ ነገሯን የምትሰጥለት ጉዳይ ስለሆነ ነገር ግን አንድ ነገር አይምሯ ላይ ይመጣል። በእውነት አሁን የያዝኩት የፍቅር አጋር በሙሉ ልቡ ነው ከኔ ጋር ያለው በሙሉ ጊዜው ነው በሙሉ ትኩረቱ ነው ለእኔ ሰጥቶኝ ከኔ ጋር እየሄደ ያለው የሚለው ጥያቄ አይምሯ ላይ ይመጣል በትክክል ምክንያቱም ይህን እርግጠኛ ካልሆንሽ የጀመርሽው የፍቅር ግንኙነት ይዝለቅ አይዝለቅ ጥያቄ ስለሚፈጥርብሽ ነው። ይህ ጥያቄ ደግሞ አይምሮዎች ላይ የሚመላለስ ከሆነ ብዙ ጊዜ መሳቀቅ ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል፣ ማዘን ሊሆን ይችላል። እንደዚህ አይነት ስሜቶች ሊሰሞሽ ይችላሉ። አንቺ ልብሽን የሰጠሽ ወንድ እርሱ ደግሞ ለሌላ ሄዶ የሚያካፍል ከሆነ በእውነት ልብን የሚያሳምም ጉዳይ ሊሆን ስለሚችል፣ ስለዚህ በትክክል እሱ ያሽ ወንድ የጀመርሽው ያ የፍቅርን ግንኙነት በቃ እሱ ወንድ ልጅ ከአንቺ ጋራ በእርግጠኝነት መኖሩ ወይም ደግሞ ከአንቺ ጋራ ብቻ ላይፉን ወይም ደግሞ የፍቅር ህይወቱን እየቀጠ ጥለ እንደሆነ የምታረጋግጪባቸው መንገዶች አሉ። ካልሆነስ ከመሸወድ ሊያድንሽ የሚችል ሀሳቦችን ነው የምንመለከተው። ምክንያቱም እነዚህን ነገሮች የምትመለከችበት ከሆነ ልቡ ለሁለት ተከፍሏል ማለት እንችላለን። አብዛኛውን ጊዜ ሐምሳ ሐምሳ ፐርሰንት አድርጎታል ማለት ነው። ምክንያቱም ወደ ሌላ ሰው ማየትን የሚጀምርበት ሚንስ አለ ማለት ነው። ይሄ የሚሆነው ከራሱ ስህተት የተነሳ ሊሆን ይችላል፣ ወይም ደግሞ ከራሱ ሰኝነት አይነት ስሜት የተነሳ ሊሆን ይችላል። ሁለተኛው ደግሞ በአንቺው ጥፋት፣ አንቺው ደግሞ በሰራሹ ነገሮች ሊሆኑ ስለሚችሉ ሁለቱን ነገሮች በትክክል ማጤን አስፈላጊ ነው። ስለዚህ አሁን አብረሽው ያለሽው የፍቅር አጋርሽ ከአንቺ ጋር መሆኑን እርግጠኛ የምትሆኝበት ነገሮች አሉ። ነገር ግን ደግሞ እርሱ ሌሎች ሴቶችን እያየ መሆኑን ወይም ደግሞ ልቡ መከፈሉን ልብ የምትይበትን ነገሮች ማወቅ አለብሽ። ከዚህ በፊት ተሸውደሽ ሊሆን ይችላል። እድሜሽን፣ ጊዜሽን አካትለሽ ሊሆን ይችላል። ነገር ግን አሁን በእርግጠኝነት ማወቅ ያሉብሽ ነገሮች አሉ። በተለይ ደግሞ እርሱ የተለመደ አይነት የእለት ተዕለት ተግባሮቹ ከተለወጡብሽ መሸወድ የለብሽም። ከዚህ በፊት የፍቅር አጋሪሽ የዴይሊ ሩቲኑን የምታውቂ ከሆነ የሚውልበት አዋዋሉን ከዚህ ተነስቶ ቢሮ ይሄዳል፣ ከጓደኞቹ ጋር ይገናኛል፣ አሉ አይደል ለዴሊ ሩቲን የምንላቸው እርሱን የምታውቂ ከሆነ ግን እና አሁን ደግሞ ያ የእርሱ ዴይሊ ሩቲን መቀየሩን ካስተዋልሽ ያ ዴይሊ ሩቲን መለወጡን በህይወትሽ ላይ ልብ ካልሽ መሸወድ የለብሽም። እርሱ ከሌላ ሴት ጋር የጀምሮ ፍቅር ሊኖር ስለሚችል ነው። ለእሷ ጊዜ ሊሰጥም ፈልጎ የእርሱን ዴይሊ ሩቲን ከአንቺ ስር ደብቆ ሊሆን ይችላል። ስለዚህ መሸወድ የለብሽም። ይ እንደዚህ አይነት ነገር ሁሉ የሚያደርጋቸውን ነገሮች ለውጡ የሚያሳይሽ ከሆነ መጠንቀቅ አለብሽ። ሌላኛው ደግሞ እየሸወደሽ እንዳለ የምትገነዘቢበት ከዛ በኋላ ደግሞ መጠንቀቅ ያለብሽ ነገር ሁሌም ከዚህ በፊት በምንም አይነት ጉዳይ ሳይሰላች የሚያወራሽ ወንድ ከሆነ ከቅርብ ጊዜ ሰዓት ጀምሮ ደግሞ ያ የሚያወራሽ ነገሮቹን የሚደብቅ ከሆነ ለማውራት ፈቃደኛ ካልሆነ ምናልባት ኦንላይን ላይ ሆኖ ሊሆን ይችላል ስትጽፊለት አይቶ ብቻ ዝም የሚል ስትደውይለት ስልክ የማያነሳ ከሆነ ቴክስት ስታደርጊለት ቴክስት የማያደርግ ከሆነ የድብብቆሽ እየተጫወተ ነው። መሸወድ የለብሽም እህት። እንደዚህ አይነት ነገሮችን የሚገጥምሽ ከሆነ ምናልባት አለመግባባቶች በመካከላችሁ ሊፈጠሩ ይችላሉ። በእርግጥ ሊሆን የሚችላል። ምክንያቱም ሰዎች ናችሁ። እንኳን ሰውና ጥርስና ምላስም ይጋጫል አይደለ? ነገር ግን አብሮ ነው የሚኖሩት። መመለስ ወይም ደግሞ አለመግባባቶች ይፈታሉ ሊታከሙም ስለሚችሉ ነገር ግን ከዚህ አልፎ የምታወሩትን ወሬ በጥልቀት የምታወረው በተለይ ስለወደፊት ወደፊት ህይወታችሁ የምታወሩትን ወሬዎች የሚያቁም ከሆነ እንደዚህ አይነት ነገሮችን ለጊዜው የሚያቁ ከሆነ መሸወድ የለብሽም ምክንያቱም ልቡ ለሁለት ሊከፈል ስለሚችል ነው ተከፍሎ ሊሆን ይችላል ስለዚህ ይሄ እርግጠኛ እስክትሆኝበት ድረስ አንድን ሰው በትክክል አፈቅረዋለሁ ወድዋለሁ ብሎች ልብሽን ልትሰጪው አይገባ በመጀመሪያ ቴስት ልታደርጊው ስለሚገባ ፈትነሽ ሆኑ የራሴች ማድረግ ያለብሽ ያ የሚመጣው ሰው እኮ ሙሉ እድሜሽን ከሱ ጋር ልትሆኝ ልጆች ልታገኙ ከእዚያ በኋላ ትዳራችሁን ያማረ ለማድረግ ነው አይደል የምታሰቡት ስለዚህ በተቻለ መጠን ልትፈትኙ ይገባል። በሙሉ ልቡ መቶ ፐርሰንት ባይሆን እንኳን በአንለ እንኳን፣ ምክንያቱም ሙሉ የሆነ ሰው የለማ። በቃ በተቻለ መጠን እርግጠኛ ነኝ፣ በቃ እርሱ የኔ ባል ነው እርሱ የኔ ነው ብለሽ እርግጠኛ እስክትሆኝበት ድረስ መሸወድ የለብሽም፣ ልትፈትኙ ይገባል። አንድ የፍቅር ግንኙነት ጥሩ ነው የሚባለው ምንም ስጋት የሌለበት የፍቅር ግንኙነት ነው። የምንለው በመካከላችሁ ጥርጣሬ ከሌለ ወይም ደግሞ መተማመን ካለ ነው። ነገር ግን በተቃራኒ ደግሞ ጥርጣሬ አይነት ነገር ካለ በራስ መተማመን ከሌለው ወንዱ ልጅ እምነት የማይጣልበት አይነት ወንድ ከሆነ ልትጠረጥር ይገባል። ምክንያቱም እንደ መጀመሪያው ጊዜ የሚገባሽን ጊዜና ትኩረት የማይሰጥሽ ከሆነ እንደ ቀድሞ ይሆንልኛል ብለሽ መጠበቅ ፈጽሞ አስፈላጊ አይደለም። ልትጠረጥር ይገባል ማለት ነው። የኔ እህት ምናልባት ከአንቺ አስበልጦ የወደዳት ሴት ወደ ህይወቱ መታዘ ሊሆን ስለሚችል መዘናጋት የለብሽ መሸወድ የለብሽ ብይሻለሁ። ከዚህ በፊት እንደዚህ አይነት ነገሮች ገጥሞች ተሸውደሽ ሊሆን ይችላል። ብልህ ሴት ደግሞ የምትማር ነች፣ የምታውቅ ነች፣ የምታውቅ ስለዚህ፣ እንደዚህ አይነት ነገሮችን በፍቅር ግንኙነታችሁ ላይ በተለይ በፍቅር አጋሮች ላይ የምትመለከች ከሆነ ጥንቃቄ ልታደርግ ይገባል፣ ልትነቂበት ይገባል። መሸወድ የለብሽ እህቴ። ህይወት አንዴ ነው አንዴ ካለፈን ሌላ ህይወታችን ልናመሰቃቀል የሚገባበት ምንም አይነት ምክንያት የለም ለአንቺ ብቻ ነው እንዲ ለቅሶ የተሰጠው ለአንቺ ነው እንዲ ማዘን መተከዝ ዲፕሬሽን ውስጥ መግባት የሰጠው አይደለም ስለዚህ በጥንቃቄ ልታይ ይገባል ህይወትሽን ልታመሰቃቂ አይገባም የትመሻ ወደ በሴሌ ደግሞ የቦታ ርቀት በመካከላችሁ ካለ፣ ምክንያቱም አንቺ ሌላ ሀገር እሱ የሚኖረው ሌላ ሀገር ይሆነና የሆነ ነገር አለ አይደለ? መተሳሰብ የምንባለው መቼም ሁላችን ልበ ደንዳኖች አይደለንም። ለሰው የምናስብ የምንራራ ሰዎች ስለሆነ ልብሽ ይራራል። የሆነ ነገር ስታደርጊለት ውለታሽ እንዳይበዛ አድርጎ መከራከርን ይፈልጋል። ይሄ ለምንድን ነው? ለምሳሌ እንበልና አንቺ ከሀገር ውጭ ነሽ። የሆነ ገንዘብ ላክሽለት ወይ ደግሞ የሆነ ልብስ ለእሱ የሚገቡ ትንሽ ነገሮችን አደረግሽለት እንበለ አንቺ ባደረግሽለት ነገር እርሱ ደግሞ አንቺ ባደረግሽው ነገር ሌሎች ሴቶች ጋር ይዞ የሚሄድ ከሆነ ለሌሎች ሴቶች ኢንቨስት የሚያደርግ ከሆነ ባላደረገው ነገር የጥፋተኝነት ስሜት ስለሚሰማው፣ ምክንያቱም ያላደረገው ስልሽ ለአንቺ ባለመታመኑ ነው ለማለት ፈልጌ ነው። ለአንቺ ባለመታመኑ ምክንያት ውለታሽ እንዳይበዛበት መከራከር ይፈልጋል ከአንቺ ጋር። በጎነትሽን እኮ አልቻልኩትም፣ በቃ ይህን ልታደርጊልኝ እኮ አይገባም፣ ውለታሽ እኮ በቃ ከአይምሮ በላይ ሆነ ከበደኝ ብሎ ሊመለከት ወይም ደግሞ ሊናገር ይችላል። በሌላ በኩል እርሱ ላንቺ ጥሩ ሰው እንዳልሆነ እየነገረሽ ነው ደበበ ፣ ምክንያቱም እኔ እኮ አይገባኝ፣ ምን ቆንጆ ልሻል ይህን ያህል ብር እኮ ልትልኪልኝ አይገባ፣ ምንድ ነው፣ ምን አለፋጭ ሊልሽ ይችላል። በዚያ በፊት እኮ አታሎች እንደዚህ ካላደረግሽልኝ ብሎ እኮ ቡራ ከረዩ ሲል የነበረ ሰው ሊሆን ይችላል። ለእርሱ የምታደርጊለት ነገር ለእርሱ እንደማይገባ አድርጎ ያወራሻል። ከዛ በኋላ ምክንያቱም የሚያደርገውን እያደረግ ያለውን ነገሮች በትክክል ስለሚያውቅ፣ ስለዚህ ይንሄት እንደዚህ አይነት ነገሮችን ሲያወራሽ፣ ምናልባት በቃ ትህትናው ነው ገርነት ነው የዋህነት ነው ብለች ይሆናል ነገር ግን የጥፋተኝነት ስሜት እየተሰማው እርሱን የጥፋተኝነት ስሜቱን በመልካም ንግግሮችን ለመሸፈን ጥረትን እያደረገ ሊሆን ስለሚችል መሸወድ የለበሽም። ቴስት ልታደርጊ ይገባል። አሁንም ቢሆን የምነግርሽ አንዳንድ ወንዶች ከአንቺ ጋር የሚሆኑት ከአንቺ የተሻለ ሴት ወይም ደግሞ ሰው እስኪያገኙ ብቻ ነው። ነገር ግን የተሻለ ነው የሚሉት ሰው ከነሱ እንጂ ከአንቺ በፍጹም አይሻለም። ምክንያቱ ምንድን ነው ካልሽኝ፣ አንቺ ሁሌም ልዩ የሆንሽ ሴት ነሽ። አዎ ልክ ነሽ። አንቺ የተለየሽ ሴት ነሽ። በተለይ ደግሞ አስመሳይ ከሚባሉ ሴቶች የተለየች ሴት አንቺ፣ የምትወጂ ወንድ፣ የምትዋደዱ ወንድ ከዚያ በኋላ ደግሞ ልቡ ወደ ሌላ ማዘንበሉ ወይም ደግሞ አይኑን ሌላዋ ሴት ላይ ማሳረፉን የምታውቂባቸው ምልክቶች እንመለከታለን። አሁን የምንነጋገርባቸውን ነገሮች በተግባር ላይ ካዋልሽ ከዚህ በኋላ ወንዶች አይሸውዱሽም። ከዚህ በፊት ተሸውደሽ ተታለሽ ጊዜሽን እድሜሽን አቃጥለሽ ሊሆን ይችላል። ያተረፍሽው ንዴትና የልብ ህመምን ሊሆን ይችላል። ከዚህ ሰዓት በኋላ ግን አሁን የምንጠቅሳቸውን ነገሮች በትክክል የምትተገብሪ ከሆነ ወንዶች አይሸውዱሽም። ፍቅር የብልጣ ብልጥነት ጨዋታ ስላልሆነ በሲሪየስ ልንይዘው የሚገባ ጉዳይ ስለሆነ ልናሳድገው፣ ልንንከባከበው ከዛም በኋላ ደግሞ አሳድገን ትዳርብ ወደሚባለው ደረጃ ልናደርሰው የሚገባ ነገር ስለሆነ ነው። ማንኛውም ሴት አሁን የጀመረችው የፍቅር ግንኙነት ያማረ እንዲሆን የሰመረ እንዲሆን ትፈልጋለች ጊዜዋን እድሜዋን ሙሉ ነገሯን የምትሰጥለት ጉዳይ ስለሆነ ነገር ግን አንድ ነገር አይምሯ ላይ ይመጣል በእውነት አሁን የያዝኩት የፍቅር አጋር በሙሉ ልቡ ነው ከኔ ጋር ያለው በሙሉ ጊዜው ነው በሙሉ ትኩረቱ ነው ለእኔ ሰጥቶኝ ከኔ ጋር እየሄደ ያለው የሚለው ጥያቄ አይምሯ ላይ ይመጣል በትክክል ምክንያቱም ይህን እርግጠኛ ካልሆንሽ የጀመርሽው የፍቅር ግንኙነት ይዝለቅ አይዝለቅ ጥያቄ ስለሚፈጥርብሽ ነው ይህ ጥያቄ ደግሞ አይምሮዎች ላይ የሚመላለስ ከሆነ ብዙ ጊዜ መሳቀቅ ሊሆን ይችላል። ተስፋ መቁረጥ ሊሆን ይችላል። ማዘን ሊሆን ይችላል። እንደዚህ አይነት ስሜቶች ሊሰሞሽ ይችላሉ። አንቺ ልብሽን የሰጠሽ ወንድ እርሱ ደግሞ ለሌላ ሄዶ የሚያካፍል ከሆነ በእውነት ልብን የሚያሳምም ጉዳይ ሊሆን ስለሚችል፣ ስለዚህ በትክክል እሱ ያሽው ወንድ የጀመርሽው ያ የፍቅርን ግንኙነት በቃ እሱ ወንድ ልጅ ከአንቺ ጋራ በእርግጠኝነት መኖሩ ወይም ደግሞ ከአንቺ ጋራ ብቻ ላይፉን ወይም ደግሞ የፍቅር ህይወቱን እየቀ ጠለ እንደሆነ የምታረጋግጭባቸው መንገዶች አሉ። ካልሆነስ ከመሸወድ ሊያድንሽ የሚችል ሀሳቦችን ነው የምንመለከተው። ምክንያቱም እነዚህን ነገሮች የምትመለከችበት ከሆነ ልቡ ለሁለት ተከፍሏል ማለት እንችላለን። አብዛኛውን ጊዜ ሃምሳ ሃምሳ ፐርሰንት አድርጎታል ማለት ነው። ምክንያቱም ወደ ሌላ ሰው ማየትን የሚጀምርበት ሚንስ አለ ማለት ነው። ይሄ የሚሆነው ከራሱ ስህተት የተነሳ ሊሆን ይችላል፣ ወይም ደግሞ ከራሱ የሰኝነት አይነት ስሜት የተነሳ ሊሆን ይችላል። ሁለተኛው ደግሞ በአንቺው ጥፋት፣ አንቺው ደግሞ በሰራሹ ነገር ሊሆኑ ስለሚችሉ ሁለቱን ነገሮች በትክክል ማጤን አስፈላጊ ነው። ስለዚህ አሁን አብረሽው ያለሽው የፍቅር አጋርሽ ከአንቺ ጋር መሆኑን እርግጠኛ የምትሆኝበት ነገሮች አሉ። ነገር ግን ደግሞ እርሱ ሌሎች ሴቶችን እያየ መሆኑን ወይም ደግሞ ልቡ መከፈሉን ልብ የምትይበትን ነገሮች ማወቅ አለብሽ። ከዚህ በፊት ተሸውደሽ ሊሆን ይችላል። እድሜሽን፣ ጊዜሽን አካትለሽ ሊሆን ይችላል። ነገር ግን አሁን በእርግጠኝነት ማወቅ ያሉብሽ ነገሮች አሉ። በተለይ ደግሞ እርሱ የተለመደ አይነት የእለት ተዕለት ተግባሮቹ ከተለወጡብሽ መሸወድ የለብሽም። ከዚህ በፊት የፍቅር አጋሪሽ የዴይሊ ሩቲኑን የምታውቂ ከሆነ የሚውልበት አዋዋሉን ከዚህ ተነስቶ ቢሮ ይሄዳል፣ ከጓደኞቹ ጋር ይገናኛል፣ አሉ አይደል ለዴይሊ ሩትን የምንላቸው እርሱን የምታውቂ ከሆነ ግን እና አሁን ደግሞ ያ የእርሱ ዴይሊ ሩቲን መቀየሩን ካስተዋልሽ ያ ዴይሊ ሩቲን መለወጡን በህይወትሽ ላይ ልብ ካልሽ መሸወድ የለብሽም። እርሱ ከሌላ ሴት ጋር የጀምሮ ፍቅር ሊኖር ስለሚችል ነው። ለእሷ ጊዜ ሊሰጥም ፈልጎ የእርሱን ዴይሊ ሩትን ከአንቺ ስር ደብቆ ሊሆን ይችላል። ስለዚህ መሸወድ የለብሽም። እንደዚህ አይነት ነገር ሁሉ የሚያደርጋቸውን ነገሮች ለውጡ የሚያሳይሽ ከሆነ መጠንቀቅ አለብሽ። ሌላኛው ደግሞ እየሸወደሽ እንዳለ የምትገነዘቢበት ከዛ በኋላ ደግሞ መጠንቀቅ ያለብሽ ነገር ሁሌም ከዚህ በፊት በምንም አይነት ጉዳይ ሳይሰላች የሚያወራሽ ወንድ ከሆነ ከቅርብ ጊዜ ሰዓት ጀምሮ ደግሞ ያ የሚያውራሽ ነገሮቹን የሚደብቅ ከሆነ ለማውራት ፈቃደኛ ካልሆነ ምናልባት ኦንላይን ላይ ሆኖ ሊሆን ይችላል ስትጽፊለት አይቶ ብቻ ዝም የሚል ስትደውይለት ስልክ የማያነሳ ከሆነ ቴክስት ስታደርጊለት ቴክስት የማያደርግ ከሆነ የድብብቆሽ እየተጫወተ ነው። መሸወድ የለብሽም እህት። እንደዚህ አይነት ነገሮችን የሚገጥምሽ ከሆነ ምናልባት አለመግባባቶች በመካከላችሁ ሊፈጠሩ ይችላሉ። በእርግጥ ሊሆን የሚችላል። ምክንያቱም ሰዎች ናችሁ። እንኳን ሰውና ጥርስና ምላስም ይጋጫል አይደለ? ነገር ግን አብሮ ነው የሚኖሩት። መመለስ ወይም ደግሞ አለመግባባቶች ይፈታሉ፣ ሊታከሙም ስለሚችሉ። ነገር ግን ከዚህ አልፎ የምታወሩትን ወሬ በጥልቀት የምታወረው በተለይ ስለወደፊት ወደፊት ህይወታችሁ የምታወሩትን ወሬዎች የሚያቁም ከሆነ እንደዚህ አይነት ነገሮችን ለጊዜው የሚያ መሻ ከሆነ ወደ የለብሽም። ምክንያቱ ልቡ ለሁለት ልትከፈል ስለሚችል ነው። ተከፍሎ ሊሆን ይችላል። ስለዚህ ይሄ እርግጠኛ እስክትሆኝበት ድረስ አንድን ሰው በትክክል አፈቅረዋለሁ እወደዋለሁ ብሎች ልብሽን ልትሰጩ አይገባ። በመጀመሪያ ቴስት ልታደርጊው ስለሚገባ ፈትነሽ፣ ሆኑ የራሴች ማድረግ ያለብሽ ያ የሚመጣው ሰው እኮ ሙሉ እድሜሽን ከሱ ጋር ልትሆኝ፣ ልጆች ልታገኙ፣ ከዚያ በኋላ ትዳራችሁን ያማረ ለማድረግ ነው አደ የምታሰቡት። ስለዚህ በተቻለ መጠን ልትፈትኙ ይገባል። በሙሉ ልቡ መቶ ፐርሰንት ባይሆን እንኳን በአንለ እንኳን ምክንያቱም ሙሉ የሆነ ሰው የለማ። በቃ በተቻለ መጠን እርግጠኛ ነኝ፣ በቃ እርሱ የኔ ባል ነው እርሱ የኔ ነው ብለሽ እርግጠኛ እስክትሆኝበት ድረስ መሸወድ የለብሽም፣ ልትፈትኙ ይገባል። አንድ የፍቅር ግንኙነት ጥሩ ነው የሚባለው ምንም ስጋት የሌለበት የፍቅር ግንኙነት ነው የምንለው በመካከላችሁ ጥርጣሬ ከሌለ ወይም ደግሞ መተማመን ካለ ነው። ነገር ግን በተቃራኒ ደግሞ ጥርጣሬ አይነት ነገር ካለ በራስ መተማመን ከሌለው ወንዱ ልጅ እምነት የማይጣልበት አይነት ወንድ ከሆነ ልትጠረጥር ይገባል። ምክንያቱም እንደ መጀመሪያው ጊዜ የሚገባሽን ጊዜና ትኩረት የማይሰጥሽ ከሆነ እንደ ቀድሞ ይሆንልኛል ብለሽ መጠበቅ ፈጽሞ አስፈላጊ አይደለም። ልትጠረጥር ይገባል ማለት ነው የኔ እህት። ምናልባት ከአንቺ አስበልጦ የወደዳት ሴት ወደ ህይወቱ መታዘ ሊሆን ስለሚችል መዘናጋት የለብሽም መሸወድ የለብሽም ብዬሻለሁ። ከዚህ በፊት እንደዚህ አይነት ነገሮች ገጥሞሽ ተሸውደሽ ሊሆን ይችላል። ብልህ ሴት ደግሞ የምትማር ነች፣ የምታውቅ ነች። ስለዚህ እንደዚህ አይነት ነገሮችን በፍቅር ግንኙነታችሁ ላይ በተለይ በፍቅር አጋሪች ላይ የምትመለከች ከሆነ ጥንቃቄ ልታደርጊ ይገባል፣ ልትነቂበት ይገባል። መሸወድ የለብሽም እህቴ። ህይወት አንዴ ነው አንዴ ካለፈን ሌላ ህይወታችን ልናመሰቃቅል የሚገባበት ምንም አይነት ምክንያት የለም ለአንቺ ብቻ ነው እንዲ ለቅሶ የተሰጠው ለአንቺ ነው እንዲ ማዘን መተከዝ ዲፕሬሽን ውስጥ መግባት የተሰጠው አይደለም ስለዚህ በጥንቃቄ ልታይ ይገባል ህይወትሽን ልታመሰቃቂ አይገባም የትመሻ በሴሌ ደግሞ የቦታ ርቀት በማከላቹ ካለ፣ ምክንያቱም አንቺ ሌላ ሀገር እሱ የሚኖሩ ሌላ ሀገር ይሆነና የሆነ ነገር አለ አይደለ? መተሳሰብ የምንባለው መቼም ሁላችን ልብ ደንዳኖች አይደለንም። ለሰው የምናሰብ የምንራራ ሰዎች ስለሆነ ልብሽ ይራራል። የሆነ ነገር ስታደርግለት ሁለታሽን እንዳይበዛ አድርጎ መከራከርን ይፈልጋል። ይሄ ለምንድን ነው? ለምሳሌ እንበልና አንቺ ከሀገር ውጭ ነሽ፣ የሆነ ገንዘብ ላክሽለት ወይ ደግሞ የሆነ ልብስ ለእሱ የሚገቡ ትንሽ ነገሮችን አደረግሽለት እንበል አንቺ ባደረግሽለት ነገር እርሱ ደግሞ አንቺ ባደረግሽው ነገር ሌሎች ሴቶች ጋር ይዞ የሚሄድ ከሆነ ለሌሎች ሴቶች ኢንቨስት የሚያደርግ ከሆነ ባላደረገው ነገር የጥፋተኝነት ስሜት ስለሚሰማው፣ ምክንያቱም ያላደረገው ስልሽ ለአንቺ ባለመታመኑ ነው ለማለት ፈልጌ ነው። ለአንቺ ባለመታመኑ ምክንያት ውለታሽ እንዳይበዛበት መከራከር ይፈልጋል ከአንቺ ጋር። በጎነትሽን እኮ አልቻልኩትም፣ በቃ ይሄን ልታደርጊልኝ እኮ አይገባም፣ ውለታሽ እኮ በቃ ከአይምሮ በላይ ሆነ ከበደኝ ብሎ ሊመለከት ወይም ደግሞ ሊናገር ይችላል። በሌላ በኩል እርሱ ለአንቺ ጥሩ ሰው እንዳልሆነ እየነገረች ነው። ምክንያቱም እኔ እኮ አይገባኝ ምን ቆንጆ ልሻል ይህን ያህል ብር እኮ ልትልክልኝ አይገባ፣ ምንድነው፣ ምን አለፋች ሊልሽ ይችላል። በዚያ በፊት እኮ አታሎች እንደዚህ ካላደረግሽልኝ ብሎ እኮ ቡራ ከረዩ ሲል የነበረ ሰው ሊሆን ይችላል። ለእርሱ የምታደርግለት ነገር ለእርሱ እንደማይገባ አድርጎ ያወራሻል። ከዛ በኋላ ምክንያቱም የሚያደርገውን እያደረገ ያለውን ነገሮች በትክክል ስለሚያውቅ፣ ስለዚህ ይህን እንደዚህ አይነት ነገሮችን አውራሽ ምናልባት በቃ ትህትናው ነው ገርነቱ ነው የዋህነቱ ነው ብለሽ ልታስቢ ይሆናል። ነገር ግን የጥፋተኝነት ስሜት እየተሰማው እርሱን የጥፋተኝነት ስሜቱን በመልካም ንግግሮችን ለመሸፈን ጥረትን እያደረገ ሊሆን ስለሚችል መሸወድ የለበሽም። ቴስት ልታደርጊ ይገባል። አሁንም ቢሆን የምነግርሽ የዛሬን አበቃው። ለአብሮነታችሁ አመሰገንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም